ዲያብሎስን መንግስቱ ስለሚናጋ ምቾት አይሰማውም። ና ሶሻል ሚዲያ እያሳሳቀ ሊወስድ ይችላል። ሰላም ጤና ይስጥልን፣ ተወዳጆች እንደምን አላችሁ? እንደምን ቆያችሁ? አሀቲ ፖድካስት ሳምንቶ የመርሃ ግብራችንን ጊዜዋና ሰዓትን ጠብቃ ጀምራለች። ክፍል አራት ወይም ኤፒሶድ አራት ላይ ነን። ዛሬ ከወንድማችን ከዳዊት ጋር ነን። ዳዊት እንደምን አለ? እግዚአብሔር ይመስገን። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆየ። ዳዊት ጋዜጠኛ፣ ብሎገር፣ ወይም በሶሻል ሚዲያ ጸሐፊ እንዲሁም በቲክታክ ላይ ደግሞ አስተማሪ ድምጾ ምስል ቪዲዮዎችን በመልቀቅ የምናውቀው ወንድማችን ነው። ዳዊት እድገቱ፣ አስተዳደጉ እንዲሁም ወደዚህ አገልግሎት እንዴት እንደገባ ከዛ ብንጀምር። የጥያቄው ብዛቱ እና ደግሞ የሰጠኝ ስያሜ ብዛቱ በጣም ትልቅ ነው። ያው ስሜ ዳዊት እንደሻው ነው ያ ሁል ጊዜ ሚዲያ ላይ እንደምትሰማው እንደ ማንኛውም ኢትዮጵያዊ ብዬ ነገሮችን እንትን አልልም። የተወለድኩት ሀዋሳ፣ ሀዋሳን ታውቃታለህ እንዴ በሚገባ ሀዋሳ የምትባል በጣም ምርጥ ከተማ ላይ ነው ተወልጄ ያደግኩትን። እንግዲህ ያው እንደ ማንኛውም ኢትዮጵያዊ ታድጋለህ። ያሳደገችኝ አያት ነች። እናትም አባትም ሆነ ያሳደገችኝ አያት አለችኝ። ከእሷ ጋር ነው መውረድ ገቴን ጊዜ ነው ያሳለፍኩትኝ ከዛ በኋላ ደግሞ ትምህርቶችን ትማራለህ። ሀዋሳ ደስ የምትል ነች፣ ለኪነ ጥበብ ምናምን ነገር ደግሞ በጣም የምትመች ነች። ብዙ ከያኒያን ወጥተውባታል። ስፖርት በጣም ይዘወተራል፣ ሜዳ በየቦታው አለ። አንተ ካወቃት ሀዋሳ እና ሁሉንም ነካክተናል፣ ስፖርት ጋር ገብተናል፣ ኳስ በቡድን ታቅፈን ሰርተናል። ከዛ ደግሞ ቲያትር አካባቢ ነው ሞር ጊዜ ያሳለፍኩት፣ ቲያትር ና ስነ ጽሁፍ አካባቢ ረጅም ጊዜን እሱ ላይ ያሳልፍ ያሉ እና እንደዛ ቆየን ከዛ ደግሞ 11 ያክፍል አይ ቲንክ 11 ያክፍል ወደ መጨረሻው አካባቢ ደግሞ ወደ ቤተክርስቲያን አካባቢ ተጠጋን እና አሁን ደግሞ ያው እግዚአብሔር ይመስገን አሁን በቤቱ አለን። ያው ሄድ መለስም እያልን አለን። ብቻ አስከው ይሄ ነው። በጣም አሪፍ ትሬት ከ ከስነ ጽሁፍ የማዘጋጀት ጀምሮ በተለያዩ አገልግሎቶች ላይ ሀዋሳ ላይ ከምናውቃቸው ወንድሞች መካከል አንቱ አንድ ነህ። እዚህም ከመጣ በኋላ አዲስ አበባ በአገልግሎት አብረን ከምናገልግላቸው በሙያ ዘርፋቸው ከሚያግዙን በተለያዩ ስራዎች ላይ ያለ ወንድም ነው። ወደ ኋላ መለስ ብለን እናነሷለን። ዳዊት አንተን አንስተን በፌስቡክ በቲክታክ እንዲሁም በሌሎች ድረገጾች ላይ የምትጽፋቸው ጽሁፎች አሉ እንዲሁም የተለያዩ ኦርቶዶክሳዊ ኤቨንቶች ሲዘጋጁ የምታዘጋጃቸው ጽሁፎች አሉና ና ከዛ ብን ጀምር አንድ ጽሁፍ አንብበህል ስ ለመናገር ጽሁፍ ያው እንሞክራለን። ዘሰንበተ ክርስቲያን የምትል ሳምንታዊ የምንጽፋት ጽሁፍ አለችና እሑድ አሁን ነው እንዳውም ትንሽ ላግ ወደኋላ አልኩባት። ወደኋላ ያልኩባት የራሴ ምክንያት ይኖረኛል፣ ግን አንድ ጽሁፍ ካልከኝ ከተጻፉት ውስጥ እንደው ለዚህ መርሃ ግብር ይሆናል ብዬ ሳይሆን ከዚህ ቀደም የተጻፉት ውስጥ ባቀርበው ደስ ይለኛል። ጌታ ሆይ ኃጢአቴን ቀይርልኝ የምትል አንድ ጽሁፍ አለች። አጠር ያለች ነች ና ስቶሪ ነች። ጌታ ሆይ ኃጢአቴን ቀይርልኝ ከአንድ ወንድሜ ጋር ከእለታት በአንድ ቀን እንዲሁ ስለ ንሳ እየተጫዋወትን ቀለል አድርገው በጨዋታችን መል እባክህ ሰርክ ጸሎቴ ጌታ ሆይ እባክህ ኃጢአቴን ቀይርልኝ ሆኗል። በተመሳሳይ ኃጢአት መውደቅ ሰለቸኝ። ያመመኝ ለምን ወደ እርሱ መቅረብ ስፈልግ እንዲሆንኩኛል? እናም ከዝምታ በኋላ ብዙ ብዙ ነገር ተጫዋወትን። ብቻ በተመሳሳይ ኃጢአት መውደቅ የብዙዎቻችን በተለይም የወጣቶች በሽታ ነው። በተለይም ወደ መንፈሳዊ ነገር ስንቀርብ ውጊያው ቀላል የሚባል አይደለምና በብፁዕ ቅዱስ አቡነ ሺኖዳ ዲያቦሊክ ዋርስ ወይንም ደግሞ የዲያብሎስ ውጊያዎች ከተሰኘው መጽሐፍ ከዚህ ቀደም ማስታወሻ ያስኩትን ጨምሮ ሀሳቤ ላጋራ ወደድኩ። እንደምታውቁት ዲያብሎስ ሁሉን ይዋጋል። በእግዚአብሔር ጸጋ ማደግ ላይ ያሉት እንኳን ይዋጋል፣ እንዲያውም ውጊያው በእነርሱ ላይ ይበረታል። እኛም ልክ እንደ መንፈሳዊ አገልግሎት ስንጀምር ውጊያውን ይከፍታል። እኛ ወደ እግዚአብሔር ስንቀርብ ዲያብሎስ በጣም ስለሚበሳጭ የሚያጠምደውን ሰው ከወጥ መዱ ቢያመልጠውም እንኳን ስልቱን እያቀያየረ ይዋጋል። ስለሆነም እኛ የቅድስና ስራ ስንጀምር ውጊያውን ይከፍታል፣ ስልቱን ይቀያይራል፣ ብዙ መሰናክሎችን ያኖራል። እኛ ወደ እግዚአብሔር መቅረብ ስንጀምር እርሱ ውጊያውን ይጀምራል። ከእግዚአብሔር ጋር ያለንን ግንኙነት ባጠናከርን ቁጥር ዲያብሎስን መንግስቱ ስለሚናጋ ምቾት አይሰማውምና በተመሳሳይ ኃጢአት እንድንወድቅና ተስፋ እንድንቆርጥ ያደርገናል። ዘ ፓራዳይስ ኦፍ ዘ ፋዘርስ በተባለው መጽሐፍ ውስጥ ያለውን ድንቅ አባባል እንመልከት እስቲ። በኩለ ሌሊት የገዳማ ደውል ለጸሎት ሲደወል የሚነቃቁት በጸሎት የሚተጉት መነኮሳት ብቻ ሳይሆኑ ጸሎት እንዳይጸል የሚዋጉት የክፋት ሰራዊት ጭምር ናቸው ይላል። እኛ ጸሎትን ተመስጦን ጾምንሳን ስግደትን በምንጀምርበት ጊዜ ዲያብሎስ እጆቹን አጣምሮ አይመለከተንም። ወደ ንስሐ ለመድረስ በሚጥሩትና እግዚአብሔርን ከልብ በሚያመልኩት ይቀናልና በተመሳሳይ ኃጢአት ይጥለናል። ንስሐ ብንገባ እንኳን ተመልሰን ስለምንበድል የጽድቅ ሕይወት ለመምራት ብቃት እንደሌለን አድርገን ራሳችን እንድንቆጥር ያሳምነናል። ነፍሳችን እንድትነሳና እንድትወድቅ በማድረግ ጽናቷንም ያናጋል። እንዴት እንለፈው? እናሸንፈዋለንን? አሁን እናሸንፈዋለን። ምን ጊዜም የዲያብሎስን ውጊያዎች ማሸነፍ ከባድ እንደሆነ አድርገን የምናስብ ከሆነ እንዝላለን፣ እንደክማለን፣ እጅ እንሰጣለን፣ በመጨረሻ እንወድቃለን። ነገር ግን ዲያብሎስ በሚዋጋን ጊዜ እንደምናሸንፈው እርግጠኛ ከሆነን እግዚአብሔር አምላክ ከምንችለው በላይ እንድንፈተን አይፈቅድምና እናሸንፈዋለን። ዲያብሎስ እጅግ ከባድ ውጊያ ቢከፍትብን ድል ስላደረገው ስለ ጻዱቅ ዮሴፍ ታሪክ እናሰውስ። ሁሌም የእግዚአብሔር መንፈስ ከእኛ ጋር ስላለ በውጊያው ድማ ላይ ብቻችንን አለመሆናችንም መርሳት የለብንም። ውጊያችንን የሚዋጋልን እግዚአብሔር መሆኑን እስቲ በትክክል እናረጋግጥ። በእርግጥም ሰልፉ የእግዚአብሔር ነው። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ተብሏል። እና የሚዋጋው እግዚአብሔር ስለሆነ ዲያብሎስን በፍጹም አትፍሩት ይላል። ታሳስ ሰባት ቀን የተጻፈ ጽሁፍ ነው እና ብዙ ጊዜ አለ እንደዚህ አይነት ሀሳብ ሰዎች አጋጥሞ ያውቁ እውነተኛ ታሪክ ነው። ና ኃጢአቴን ቀይርልኝ የሚሉ በጣም ሰርክ ጸሎቴ ኃጢአቴን ቀይርልኝ ሆነዋል እንደውም ሰሞኑን ሶሻል ሚዲያ ላይ ቻናል ላይ የሆነ ጽሁፍ ለቄ ነበር ና እስቲ ያሳውቁኝ፣ ንስሐ ማንገባው ለምንድን ነው እንደዚሁም ደግሞ ከቅዱስ ቁርባን ወደ ጌታ ደሳ ከመቅረብ የራቅ ነው ለምንድን ነው ብዬ እዚያም የቴሲስ ነገር ለመውሰድ ጥያቄ ጠይቄ ነበር። አብዛኛው መላሻቸው ይሄ ነው፣ ኃጢአታችን ተመሳሳይ ነው። ለአስር ዓመት ለአስራ አምስት ዓመት በተመሳሳይ ኃጢአት ውድቅ ያለውና ሰልችቶኛል፣ ሰው መሆኔኑ ላይ እያስጠላኝ ነው የሚሉ ሰዎች አሉ ና። አንዳንድ ጊዜ ኃጢአቴን ቀይርልኝ የሚል ጸሎት የሚጸሉ ሰዎች አሉ። ግን ሰይጣን እንዴት እንደምናሸንፍ የዲያብሎስ ውጊያዎች የሚለውን መጽሐፍ ተጠቅሜ ያዘጋጀዋት አጭር ጽሁፍ ነች። ድንቅ ናት። ቃሊት ያሰማለን በሁድሁድ የምትለቅልንን እንዲሁም በውስጥ መስመር የምትልክልን ወንድሞች አለን እና በጣም ወቅተን ከቅዳሴ በኋላ የምናነባት ጽሁፎች ናቸው እና አንዳንድ ጽሁፎች ከወንድሞች ምንጠብቅበት ጊዜ አለና ያንተም የሁድሁድ ብሎግ ወይም ጽሁፍ እንደሚቀጥል ተስፋ አደርጋለሁ። እነዚህን ጽሁፎች የምትለቃቸው በሶሻል ሚዲያ ፕላትፎርሞች ላይ ወይም በማህበራዊ ሚዲያ ገጾቻችን ልን እና ብዙዎቻችን እንደዚህ አይነት ጽሁፎች የጀመርነው ከዲያቆን ዳንኤል ክብረት ቪውስ ከሚለው ብሎጉ ጀምሮ ነው። ከዛ በኋላ የሌሎች ወንድሞች ምሬኖ፣ አቤል ካሳሁንን እያነበብን አሁን እኛ መምህኑ ጫጨር እስከጀመርንበት ጊዜ ድረስ ብሎጎችን እናነባለን። ወደ ምን ልወስድ ነው? እኔ ማህበራዊ ሚዲያን መጠቀም የጀመርኩት አይ ቲንክ ዘጠነኛ ክፍል አካባቢ ኦር እንደዛ አካባቢ ነው። ኒምበዝ፣ ፌስቡክ ዊቻት ምናምን በነበሩ ሰዓት ናቸው። እኔ አላውቅም። አንተ ከመቼ ጀምሮ ነው ማህበራዊ ሚዲያን መጠቀም? አሁን ብዙ ሰው ረጅም ጊዜ ማለት ረጅም ጊዜ ይጠቀምኩ ይመስለዋል። እና ሶሻል ሚዲያ እኔ ይገርማል። ስልክ እንኳን በውል በውል እንኳን ያዝኩት አስራ አንድ ክፍል ግማሽ ላይ እያለሁ በውል እንኳን ስልክ እሱንም ያው ጠቃጠቋን ስልክ ነው። ግን የሚገርም ቲያትር ምናምን እንሰራ ነበረ። ኢቨንቶች አዋሳ ላይ ይዘጋጁ ነበረ ትዝ ይለኛል መላ የኢትዮጵያ ጨዋታ ምናምን ምናምን ብቻ ፕሮግራሞች ሲዘጋጁ አዋሳ ላይ ከትላልቅ ሰዎች የመስራት መስራት እድል ነበረን። እነ አሁን እኛን አያስተውሱንም። እነ ፕሮፌሰር ነብዩ ባዬ ነፍሳቸውን ይማር እነ ጋሻ ባህተ መኩሪያ መጥቶ አሰርተውናል አሰርተውናል እና ከነሱ ጋር በምንሰራ ታይም ላይ ድጎማ አዛ ታይም ላይ ሶስት ሺህ ብር ማግኘት ለኛ በጣም ትልቅ ገንዘብ ነው። እና በእሱ ልትገዛ የምትችለው ስልክ እንግዲህ በተን ወይ ደግሞ የራስን ነው የራስን ልብስ ምናም ነው ልትገዛ የምችለው እንጂ ስልክ ላይ ሄደን አፈፍ አንልም። እንደ አጋጣሚ ሆኑ ፉክክርም አልነበረም ያን ጊዜ ቆንጆ ጊዜ ነበር። አሁን ያን ጊዜ ልበለው እንጃ አሁን የስድስት ዓመት ና የሰባት ዓመት ቆይታ ነው። ነግርና የምሬን ነው። አመት በቀየረ ቁጥር ጊዜያችን የፉክክር ሆኗል ና ራስን መሆን እያጣን ስለመጣን ነው። ያንን ምልህ ወደ ኋላ እንጫወተዋለን ብዬ አስባለሁ እና አሁን አንተ የምትላቸው ነገሮች አልተጠቀምኩኝም አስራ አንድ ክፍል መጨረሻ ላይ የአክስቴን ስልክ ነው የሰርኩት፣ የቴቴን የእሷን ስልኮ ሰርኩ። ሱም በተን ነበረ። ከዛ አስራ ሁለት ክፍል ስገባ ግን አጠረቃቅሜ ቢሆን ስልክ ገዛው። አስራ ሁለት ክፍል ስገባ አስራ ሁለት ክፍል ስገባ ስልክ ገዛው። ግን ቴሌግራም ብቻ ነበር የምጠቀም ፌስቡክ ብዙ ነበረኝ እና አስራ ሁለት ክፍል ፌስቡክ ብዙ ከፈትኩኝ እና ፓስዋርዶቹን አላውቃቸውም ፓስዋርዶቹን አላውቃቸውም። የለም ማግኘት ይምታ እሱንም ትዝ ይለኛል። ጊቢ ውስጥ አንድ ተከራይ ልጅ ነበር እና ለቴክኖሎጂ በጣም የቀረበ ልጅ ነበር። እኛ ጋር እሱ ነበረ እንትን የሚልልኝ ምንድ ነው የሚከፍትልኝ። እና እሱ ነው ፓስዋርዶቹ የሚያውቃቸው። እሱ በጣም ብዙ ስለሚከፍት አያውቃቸው። እና በውል አላውቃቸውም። እንደ አጋጣሚ ሆኖ መቀሌ ዩኒቨርሲቲ ነው 2012 ናቹራል ሳይንስ ተማሪ ነበርኩኝ መቀሌ ዩኒቨርሲቲ ሄድኩኝ መቀሌ ዩኒቨርሲቲ ስሄድ ፌስቡክ በአግባቡ መጠቀም ጀመርኩኝ ቴሌግራም በአግባቡ መጠቀም ጀመርኩኝ ሌላ ግን አላቅም አይ ቲንክ እዛ ጊዜ ቲክቶክ ነበር እንዴ 2012 ላይ ነበር አይ ቲንክ ወደ 2012 ማለት ከመጋቢት አራት ከኮሮና በኋላ ነው ነው ቲክቶክን ያወቅኩት እኔ አላቅም አዎ እኔ አላቅም እኔ አሁን ሶሻል ሚዲያ ከመጋቢት በኋላ አላቅም እና ከዛ በኋላ መጣው መቀሌ ዩኒቨርሲቲ ተማርኩኝ። ቆንጆ ነበረ ትምህርት እግዚአብሔር ይመስገን። ብቻ ሲዮሲ ሜትስን ወስደን ምናምናም ነገር ቁጭ ብለን ነበረ። ከዛ ኮሮና ሀፕን አረገ ትንሽ፣ በፌዴራል መንግስትና እዛም የነበረው ነገር ደግሞ ደስ የማይሉ ነገሮች ነበሩ። እግዚአብሔር ይመስገን በሰላም እኛ ወጣን። ከዛ በኮቪዱ አማካኝነት እዛ ያሳለፍነው ታይም በጣም ደስ የሚል ታይም ነበረ። ህዝቡ በጣም ገር ነው። ማለትም እንዲህ ሶሻል ሚዲያ ላይ አንዳንድ ጊዜ ሰዎች ሲያወሩ ለማስመሰል የሚጥሩ እንዳይመስል፣ በተለይ መቀሌ ዩኒቨርሲቲ የተማሩ ሰዎች ብዙ ጊዜ ስጠይቃቸው ኦ መቀሌ ምናምን በጣም ነው የሚደነቁት ሲል ነው ትዝ ተዋላቸውና ህዝቡ በጣም ገር ነው። እኔ የገባሁት ደግሞ ጥቅምት 14 ቀን ነበር ዩኒቨርስቲ የጠራው 2012 ለያታይም ደግሞ በመላው ትግራይ ኦልሬዲ እንትን ባይዘጋም ካላንደር ባይዘጋም ስራ የለም። ጥቅምት 14 የአቡነ አረጋዊ ትልቅ በዓል ነው። ኩያ የሚባል ካምፓስ መለስ ካምፓስ ነበር የገባ ነው እዛ ያሳለፍኩት። እኛ እንግዶች ናቸው ተብለው ተቀበሉን፣ በየቤታቸው ያበሉንን አንረሳውም። ና ያታይም አለፈ። ከዛ በኋላ ፌስቡክ ና ቴሌግራም ቴሌግራም ያው አሁንም ቴሌግራም ብዙ አይደለውም መልእክት ለመላክ ነው። ግን እዛም ጊዜ እንደዛ ነኝ። ግን መልእክት ለመላላክ እና ትምህርትህን በዛው ታነባለ። የትምህርት ፋይሎች በዛ ይላኩል ነበሩ። ውጤት በዛ ታያለ። እሱን ነበር ምን ተጠቀመው። ፌስቡክን በአግባቡ ተጠቀማለሁ። ግን እለቅበት የነበርኩት ነገርን አልመርጥ። ያገኘውትን ነገር እለቃለሁ። ኮንሰኩዌንሱን አይቼ አይደለም እለቀው። አሁን ብዙ ጊዜ ፈተና ያህል ሶሻል ሚዲያ ላይ ምንድነው፣ አሁን አይቺ ነው የጻፍኳት ጽሁፍ ኮንሰኩዌንሱዋ ምንድነች የሚለውን አንመለከትም። እሱን አላደርግም። ከዛ ከመቀሌ ዩኒቨርሲቲ ከመጣው በኋላ ደግሞ ዩቱብ በጣም እንትን የነበረበት ታይም ነበረ። እንደ ቲክቶክ ሁሉም ሰው በቃ ዩቲዩብ ይጠቀም ነበር፣ ቢኮዝ ቤቱ ተቀምጦ ነው የነበረው። እና አዛ ታይም ላይ እግዚአብሔር ይመስገን መጣኝ። ጓደኞቼ ስመጣ ሁሉም ዩቲዩበር ሆነው ጠበቁኝ። እኔም ለምን ዩቲዩብ አልከፍትም ብለን ጓደኞቼ ከሆነን ጊዜ ቲዩብ የሚባል በጣም ቫይራል የሆነ ሚዲያ ነው። ብዙ ሰዎች በአካል አያውቁኝም በነገራቸው ጊዜ ቲዩብ በድምጽ ነው መናቀ ሰላም ይኑረን ተስፋን አንጣ ካልኩኝ እና ብዙ ሰው የሚያውቀኝ በዛ ነው። ሴት እመስለዋለሁ። ግማሹ የገዳማትን ነበር ምሰራውና አንቺ ከውጭ ሀገር ስመጣ ስልክሽን አስቀምጪ፣ አንቺ ነሽ እንድታስጎበኝ የምፈልገው ይለኛለ፣ እና በሴት አንቀጽ ነበር የሚያወሩኝ። ሶ ዩቲዩብ ላይ በደንብ መጠቀም ጀመርኩ። አዛ ታይም ቲክቶክ እኔ እስኪል ነው ቲክቶክ እንትን አደለሁ ተጠቃሚ ነኝ ብዬ አፌ ሞልቼ የምናገር ሰው አደለሁ። ቲክቶክ አዛ ታይም ላይም አልጠቀምም። ብቻ 2014 አስራ አምስት ላይ ቲክቶክ ተከፈተልኝ እና በወር ውስጥ ነው ሰላሳ ምናምን ሺ ገባ። ከዛ አቆምኩት መጠቀም። ቢካዝ ብዙ ሰው በድምፅ ነው የሚያቀኝ በአካል ስመጣ አንድ ያችን ልጅ ምናምን እያለ ሰው ፎሎ ያደረገኝ ነበረ እና ቲክቶክ እጠቀማለሁ፣ ግን ቲክቶክ አሁን ተጠቃሚ ነኝ ለማለት አልደፍርም። ስቲል ነው አልደፍርም። አንዳንዴ መልእክት ልካለሁ ወይ ሰዎች ይቀርጹኝና ኤዲት አድርገው ይሰጡኝና እስቲች ልቀቅ ይሉኛል እንጂ ተጠቃሚ አደለው። ኢንስታግራም በአግባቡ እጠቀማለሁ አሁን ላይ ኢንስታግራም ደግሞ 2015 2015 መጨረሻ ላይ ነው የጀመርኩት እንጂ አላውቅም። ኢንስታግራም አጠቃቀሙ ሁሉ ላይ ሰው ያሳየኝ ምንም ነገር ማውቀው ነገር ራሱ አልነበረም። ሰው አሁን ላይ ምን ትጠቀማለህ ካልከኝ ያው ፌስቡክ፣ ቴሌግራም፣ ዩቲዩብ፣ ቲክቶክ ኢንስታግራሙንም አንድ ላይ አድርጌ ተጠቀማለሁ፣ ግን ሞር የምጠቀመው ኢንስታግራም እና ሞር የምጠቀመው ለኢንስታግራሙን ነው። ዩቲዩብ ላይም አልፎ አልፎ የራሴን ዳይት እንደሽ ኦፊሻል ፔጅ እንትልም እሷ ላይም አልፎ አልፎ መልእክቴን አስቀምጣለሁ እንጂ አሁን ላይ ሞር ማሳልፈው ኢንስታግራም ላይ ቻናል አለኝ። እሱ ላይ ነው ጽሁፎች ምለቀ ድንቅ ነው። እኔ ከዘጠነኛ ክፍል ኢንተርኔት ቤት ነው ለመጀመሪያ ጊዜ ሰፈራችን ኢንተርኔት ቤት ስለነበር በብሮድባንድ እዛ ነበር። አዎ በሚገባ ኢንተርኔት ቤት ገብቼ ስልክ አልነበረችኝም። ስልክ የነበረችኝ በተኗ ስልክ ናት። ስኔ ጌም የምንጫወትባት እሷ ነበረች። ከዛ ኢንተርኔት ቤት ገብተን እዛ ፌስቡክም የተከፈተልኝ ድረገጾችንም የነዳንኤል ክብረት ቪ ብሎጎችን ማንበብ የሚጀምር ነው፣ የዛኔ ነው። ከዛን በኋላ ደግሞ ምናልም በት ላይብረሪዎች እንደዚ አክሰስ ነበራቸው የኢንተርኔት የኮምፒውተር ና ከዛ ጊዜ ጀምሮ ዘጠኝ አስር በቃ ማንበብ ከጀመርንበት ጊዜ ጀምሮ ነበረኝ። በተለይ ፌስቡክ ከዛን በኋላ ወደ በየእድሜያችን እንደመጣው በቴሌግራምም ሲመጣ ወደ ቴሌግራም ኢንስታግራምም ሲመጣ ቲክቶክም እንደዛው እና ቲክቶክ ኦልሬዲ ከመጋቢት በኋላ ነው ኢንስታግራምን እንዳንተው ነኝ ወደ 2015 አካባቢ ነው መጠቀሚ። እኔም ብዙም ጎበዝ አልነበርኩም፣ ግን ጥሩ ነው መልካም ነው። አሁን ላይ ዳዊት ዳዊት እንዳሻው ኦፊሻል ዩቲዩብ ቻናል አለ፣ ፌስቡክም አለ በዳዊት እንዳሻው። የኢንስታግራም ደግሞ ቻናል ከፍተህ ጥሩ አስተማሪ ነገሮችን እየለቀክልን ነው። እና ሶሻል ሚዲያውን እንዴት ታየዋለህ? እንዴት ትረዳዋለህ? አሁን የሶሻል ሚዲያ የሚባለውን ነገር ወይም ማህበራዊ ሚዲያ ገጾች ነው ሶሻል ሚዲያን እንዴት ትመለከተዋለህ? ለተጠቀመበት ብዙ ፍሬ የሚያፈራበት ላልተጠቀመበት ደግሞ ብዙ ጓዝ ጎዘዝ ይዞበት የሚመጣ ወይም መከራ ይዞበት የሚመጣበት ነው። እኔ ጥልሽት አድርጎ ሶሻል ሚዲያ አይጠቅምም ከሚሉ ሰዎች መሀል አይደለሁም። በዚህ ያላለ ሁልጊዜም ሰዎች ሚዛና የሆነው መጠቀም የቻሉት ነገር ሁልጊዜም ጥሩ ነው ብዬ አስበ። ሰው በነገራችን ላይ ጽንፍ የወጣ ነገር ጥሩ አይደለም። ምግብ እንኳን ጽንፍ ወጥተ ስትበላ ጥሩ አይደለም፣ ለራስ አይስማም። አንዳንድ ሰዎች ህይወታቸው በሙሉ ለሶሻል ሚዲያ የሆኑ ሰዎች አሉ። ትክክለኛውም ፕራክቲካል ላይፉን ትተውት ፕራክቲካል ላይፋቸው ግን ሶሻል ሚዲያ ላይ ይሆናል። ኳስ በመሬት የማያደርጉ ኳስ በሶሻል ሚዲያ የሚጫወቱ አይነት ሰዎች ማለት ነው አሉ እና እንደዛ ከሆነ ሶሻል ሚዲያ መጥፎ ነው፣ ኔጌቲቪቲ ያመዝናል። የምትለብሰው ለሶሻል ሚዲያ ነው፣ ሁሉ ነገር የምታደርገው ለሶሻል ሚዲያ እየሆነ ይመጣል ማለት ነው። ሰዎች የሚያምርባ ሰዎች እኔ ላይ የሚፈልጉትን ነገር ነው እንጂ እኔ ለራሴ የምፈልገውን ነገር ማድረግ ታጣለህ። ማለትም በምን ትዋጣለህ መሰለህ፣ አንተ የሚያስፈልግን ልብስ ሰው የምታደርገው ሰዎች የሚፈልጉልህን ልብስ ወደ መልበስ፣ አንተ የምትፈልገውን ምግብ ሰው መብላት የምትጀምረው ሰዎች የሚፈልጉትን ምግብ ወደ መብላት ትገባለ። ዛት ሚንስ በሰዎች ላይ ብቻ ተጭነ ነው የምትሄደው። የራስን ጠዋት አታገኘው፣ በሰው ጠዋት ነው የምትለው። የራስ ጠዋትን ደግሞ እንደማጣት ደግሞ ከባድ ነገር ደግሞ የለምና፣ ሶሻል ሚዲያ ጽንፍ ካልወጣ በስተቀር በጣም ጠቀሜታ አለው ብዙ በረከት አለው ከሚሉ ወገን ነኝ ካልተጠቀምንበት ደግሞ በዛው ልክ ደግሞ ብዙ ነገሮችን ሊያሳጣን ይችላል። እራስን ታጣበታል ያሬድ። ሰዎች እኮ እራሳቸውን አጥተዋል እኮ በሶሻል ሚዲያ። ብዙ ሰዎች ላይፍን ሪሌት ወደ ማድረግ የገቡት ለምን ይመስላል? በሶሻል ሚዲያ ሰው የራሱን ጠዋት ያልኩ ቀላል እንዳይመስልም ሰው በራሱ ጠዋት መዋል ካጣ ወይም ደግሞ የራሱን የነጋ የጠወተ ጠዋት ካጣ ህይወቱ ላይ ምን አይነት ነገር እንደሚሆን አስቡ። ሁልጊዜ በሰዎች እቅድ ውስጥ እንደ ተሰፋ ነው እንጂ ሚሄዱ የራሱን እቅድ ያገኛል ሶሻል ሚዲያም ልክ እንደዛ ነው። አንዳንድ ሰዎች እኮ ይገርሙኛል። አንዳንድ ጊዜ እንደ ጸሎት ከእንቅልፋቸው ሲነሱ ቀጥታ ስልካቸውን እንደዚህ ይዘው ስክሮል የሚያደርጉ ሰዎች አሉ። ሶሻል ሚዲያ ደግሞ መጥፎ ነው ምኑ መሰለ? መጥፎነቱ ምን ያህል እንደቆየ አያሳውቅም። በጣም አጭር ይመስላል። ግን እንደው አለ ሴቲንግ ላይ እኮ አለ የሚያሳየን እንትን አለ ገብተብታኝ። አንዳንድ ሰው ዘጠኝና አስር ሰዓት የሚያሳልፍ ሰው አለ በቀን ውስጥ ዘጠኝና አስር ሰዓት ቢደመር የሶሻል ሚዲያ ሬቱ የሚያሳልፍ ሰው አለና በጣም ከባድ ነው። ሶሻል ሚዲያ እያሳሳቀ ሊወስድ ይችላል በአግባቡ ካልጠቀምከው። እኔ በአግባቡ ብንጠቀመው ደግሞ ብዙ በረከቶችን ይዞልን እንደሚመጣ አምናለሁ። አሁን እንደምታየው ጊዜያችን ዲጂታል ዘመን ነው። በዚህ በዲጂታል ዘመን ደግሞ ዲጂታል ዘመን አያስፈልግም ብለህ ደግሞ መቀመጥ አችልም። እንደውም አሁን ላይ እኮ ኦንላይን የሆኑ ነገሮች እየበዙ ነው ኦንላይን እንዴ ብዙ ሰዎች በኦንላይን ትምህርት የሚማሩ አሉ። እኔ በኦንላይን ትምህርት ውማር አሉ። አሁን በኦንላይን የምንታወቀው አለ። በኦንላይን የምንማረው ትምህርት አለ። በኦንላይን እኛ ራሳችን የምንሰጣቸው አንዳንድ ኮርሶች አሉ። እንደዚሁም ደግሞ የምታስተላልፋቸው መልእክቶች አሉ። ላይፍን በጣም ቀለል ያደርግልሃል። ሶሻል ሚዲያ ግን ፕሮፐርሊ ከተጠቀምከው፣ ፕሮፐርሊ ካልተጠቀምከው ግን ፍሬ አልባ ትግል ነው የሚሆንብህ። ፍሬ የሌለው ትግል የለም። ረጅም ሰዓት ቆይተሃል፣ ግን ጭንቅላትም እኮ ይጠይቃል። የሆነ ቀን ምንድን ነው እየሰራኩ ይላል እና ከጭንቅላት ደግሞ ጥያቄ ደግሞ መልስ ደግሞ ካጣ የጭንቅላትን ጥያቄ ደግሞ መመለስ ደግሞ ከባድ ነው። ና ሶሻል ሚዲያ በረከት አለው፣ በዛው ልክም ደግሞ ይዞ ገደል ይገባል። ጓዝጎዘዙ በጣም ብዙ ስለሆነ እና መጠንቀቅ የሚያስፈልግበት እያሳሳቀ ሊወስድ የሚችል ልትጠቀምበት የሚገባ ዘመኑን ደግሞ ልትዋጅበት የሚገባ ከዘመኑ ጋር አስታርቀ ልትሄድበት የሚገባ ነገር እንደሆነ ይሰማኛል። ምንም ጥያቄ የለውም። ሶሻል ሚዲያ አጠቃቀማችንን ካልዋጀን፣ በኦርቶዶክሳዊ እይታ ካላበጃጀ ነው። ዛሬ ለምሳሌ ይህንን በምንቀርጽበት ሰዓት የራሱ ክብረ በዓል አለው ቀኑ በግጻዊው አሊያም በየለቱ ከሆነ ለምሳሌ ዛሬ ስምንት ቢሆን ሰባት ቢሆን የቅዱስ ስላሴ በዓል የስትንፋሰ ክርስቶስ በዓል እያለ ይቀጥላል። ይህን ለምንድነው ያነሳሁት? ለምሳሌ 12 የቅዱስ ሚካኤል በዓል ቢሆንና ሚካኤል ሳንሄድ ገብተን ግን ምን እንላለን? ሶሻል ሚዲያችን ላይ እንኳን አደረሳችሁ ዛሬ መልአኩ ለን ያደረገው ነው ብለን ፖስት አለን። በቃ ጨርሰ ይሄድን ይመስለናል ስላደረገ ነገር። ግን አንድ አቡነ ዘበሰማያት አልደገምንም፣ አልተሳለምንም፣ በስማም እንኳን አላለም እና ከጠዋት ጋር ጅማሩ የቀኑ አለ የማታዋል እና ምን እንደሆነ ታውቃለህ? ያሪዳ እውነተኛ ላይፍህን እየወሰደብህ ይመስለኛል እውነተኛ ላይፍን እየወሰደብህ ይመስለኛል ማለት ይሄ ምንድን ነው ሪል የሆነ ላይፍን ይቀምሃል ሶሻል ሚዲያ ቅድም ኳስ በሶሻል ሚዲያ አሁን በፊት አረ ኳስ በመሬት አድርጉ እንባባለን አሁን ኳስ በሶሻል ሚዲያ ነው ሁሉ ነገር ለሶሻል ሚዲያ ነው የምታደርገው ይሄ ምን መሰለህ የሶሻል ሚዲያው አንዱ አላግባብ ከተጠቀምነው ነው ነው እንጂ ሶሻል ሚዲያ ሁሉም የተጠቀመው በሙሉ እንደዚህ ይሆናል። ወይም ደግሞ ስለ ፎር ኤግዛምፕል የቅዱስ ሚካኤል እናነሳና በቅዱስ ሚካኤል ቀን የለጠፈ በሙሉ እንደዚህ ይሆናል እያልኩኝ አይደለም፣ ግን አላግባብ በተጠቀምክ ቁጥር ቅዱስ ሚካኤል አንተ ጠብቀኝ አልካል። አንተ ጠብቀኝ የሚለውን ጸሎት ቅዱስ ሚካኤል ፊት ቀርበ አላቀረብክም እኮ ያንን ጸሎት። እያደረግክ ያለው ግን ምንድን ነው? ሶሻል ሚዲያ ላይ ተወጣና ለተከታዮች ወይ አላስቀደስክም፣ ወይ አንድ ሰላም ለኪ እንኳን አልደገምክም፣ ወይ አቡነ ዘበሰማያት አላደረስክም እና ሪል ላይፍን ያሳጣል ና ሰዎች ምን አይነት ኮመንት ይሰጡኛል በሚል ነገር ውስጥ ነው የምትዋጠው። አንዳንድ ሰዎች እኮ በላይካቸው መጠን የሚደሰቱ ሰዎች እንዳሉ ታውቃለህ? በኮመንታቸው መጠን የሚደሰቱ ሰዎች። አንተ ግን ምንም ነህ። አሁን ሰው የማይረዳው ምን መሰለህ? ሶሻል ሚዲያ ላይ ከሆነ ታይም በኋላ አንተ ምንም ነህ፣ ለዛ ሰው ሪያክት ላደረገልህ ሰው። የመሬን ነው የምልህ። አሁን አንተ ለምሳሌ ሶሻል ሚዲያ ላይ አንተ የምትጽፈው አለ ለ15 ቀን አትጻፍ፣ ወይ ደግሞ ዲአክቲቭ አርገውጣ ምን ሆኖ ጠፋ ምናምን አይልህም ቼክ አያደርገም። በጣም የተወሰኑ ሰዎች ናቸው ቢሉ ራሱ ቢሉ ራሱ የተወሰኑ ሰዎች፣ የራስ ሰዎች ኢንቲሜሲ ከፍ የሆነ ከፍ ያሉ ሰዎች ናቸው። ግን ምንም ለማይሆንልህ ሰው ግን በሶሻል ሚዲያ ሱስ በጣም ተወጥረ ላይፍን በደንብ አድርገህ እዛ ላይ ብቻ አድርገህ የመሆን ህይወትን ይነሳሃል። የማስመሰል ህይወት ውስጥ ትገባለህ። ክርስትና ደግሞ የመሆን ህይወት የማስመሰል ህይወት አይደለም አይደል እና በመሆን ህይወትን ይነሳል፣ አላግባብ ስትጠቀመው። ቅድም ስላነሳው ነው አንተ ክርስትና ደግሞ የሀሳብ ወይም የመናገር ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወይም ኢስተርን ኦርቶዶክስ እንዳለ የፐርፎርማንስ ወይም የመተግበር ነው። ክርስትና በተግባር የሚገለጽ ነው እና ለምሳሌ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስትገለጽ ቅዳሴ የምትቀድስ ቤተክርስቲያን ነው የሚባለው። ምክንያቱ ለምንድን ነው? ቅዳሴ ትቀድሳለች፣ እኛም እንቀድሳለን፣ እናስቀድሳለን። ስለዚህ በተግባር የሚገለጽ ነው። አሁን ብዙ ምን መሰለህ፣ አሁን ሶሻል ሚዲያ ላይ ወጥተህ ስለ መስቀሉ ማውራት በጣም ቀላል መስቀሉ መሸከም ነው እኮ፣ በጣም ከባድ። ክርስትና ደግሞ መስቀሉን ተሸክመ የምትሄድበት ነው። አንድ ዲያቆን ኖክ የሚላት ነገር አለች፣ ሁልጊዜ የሚናገራት ንግግር አለች። ምንድን ነው ጥቅስ መጥቀስ ቀላል ነው የሚጠቀስ ህይወት ማምጣት ነው በጣም ከባዱ ይላል እና ሶሻል ሚዲያ ላይ ጥቅስ ወጥቶ መጥቀሱ በጣም ቀላል ነው ብዬ ነው የማስበው። እና አንተ እኮ መጽሐፍ ቅዱስ በሌለ ቦታ ላይ ክርስቲያን መጽሐፍ ቅዱስ በሌለበት ቦታ ላይ መጽሐፍ ቅዱስ ኦልሬዲ ገቢር አድርጎት ተግብሮት በግብር ሊገለጥ የሚገባ ነው አለ። አንድ ክርስቲያን መጽሐፍ ቅዱስ በሌለበት ቦታ ላይ የሚነበብ መጽሐፍ ቅዱስ መሆን አለበት ብዬ አስባለሁ። ክርስትና ይሄን ማምጣት የምትችለው ደግሞ ኮንሽስ ከሆነ ሰው፣ ብዙ ጊዜ አክቲቭ ከሆንን ኮንሽስ ከሆንን በክርስትናችን ሶሻል ሚዲያ ላይ ተጥሎ የሚውል ክርስቲያን ይኖራል ብዬ አላስበም። ብዙ ጊዜ ግን እኛ ኮንሽስ አይደለም አክቲቭ አይደለም እንደ ክርስቲያን በእያንዳንዱ ይወቱ ላይ ምን ላይ ነኝ ያለሁት? ምንድን ነው እያደረግኩ ያለሁት? አካሄዴ እንዴት ነው? በተለይ ወጣት ማለት ነው እኔ እንደ ቤተክርስቲያን ብቻ አይደለም የምናጣው እንደ ሀገር ነው። ሀገርም ስትኖር ነው እና ቤተክርስቲያን የአንድ ሳንቲም ሁለት ገጽታ ስለሆኑ ማለት ነው። እና ብዙ ነገር ነው የምናጣው፣ እያጣን ያለ ነው። በጣም ከደህንነት በለው። አሁን ለምሳሌ ጥናቶችን ብትመለከት ሶሻል ሚዲያ ኢትዮጵያ ውስጥ በጣም መጠቀም ከጀመርም በኋላ የአይን በሽታዎች በጣም እየተበራከቱ ነው ያሉት። በጥናት ደረጃ ነው የምነግርህ። የአይን በሽታ ብቻ ሳይሆን የማሰብ አቅማችን በጣም እየቀነሰን ያለው ሪትን የሆኑ ዶክመንቶችን የማንበብ ነገሮቻችን በጣም እየቀነሰ ነው። ቢካዝ ሶሻል ሚዲያ በጠባዩ ሾርት የሆነ ነገር ነው እንትን እምትለው ለዛ ነው የመሆን ህይወት ይነሳል። አላልኩ ትንሽ ነገር የሚያነበብም ብዙ ነገር የሚያነበብም እኩል እንትን እንዲ እኩል የሆነ ሀሳብ የሆነ ሀሳብ ላይ እንዲሰጥ እንትን አትልም። ኦፍኮርስ ያነበበ በሙሉ ሙሉ እውቀት አለው እያልኩ ደግሞ አደለም። ማንበብ ሙሉ ሰው ያደርጋልም ብቻ ከሚሉትም ወገን ስላልሆንኩኝ ማለት ነው እና ብቻ የመሆን ህይወታችንን ይነሳናል፣ በአግባቡ ካልተጠቀመው ግን። ሶሻል ሚዲያ ግን በአግባቡ ለተጠቀመው በረከቱ ብዙ። እንዴት ነው መጠቀም ያለብን? አጠቃቀማችን እንዴት ነው መሆን ያለበት? እንደ ኦርቶዶክሳዊ ኮንሽስ ሆኖ መጠቀም ሶሻል ሚዲያ እኔ አሁን ኮንሽስ ሆኖ መጠቀምን አምናለሁ። ኮንሽስ ቅድም ደጋግሜ ያልኩ ለዛ ነው አክቲቭ ሆነን መጠቀም አለብን ብዬ። ምንድን ነው እያደረግኩበት ያለሁት? ምንድን ነው እያተረፍኩበት ያለውት? ፕራዮሪቲ መስጠት ያለብኝ ህይወት ላይ በጣም ቅድሚያ መስጠት ያለብኝ ምንድን ነው የሚለው ነገር ነው በጣም መሰመር መቻል ያለበት ቅድሚያ የምትሰጠው ምንድን ነው? እኔም ቅድሚያ የምትሰጠው ምንድን ነው? ቅድሚያ የምትሰጣቸው ብዙ ነገሮች አሉ። ስራ አለኝ፣ ገብቷል። ስራ አለኝ። ስራዬ ኦፍ ኮርስ ሶሻል ሚዲያ ላይ ቢሆንም ግን ስራ የምሰራቸው ሶሻል ሚዲያ ላይ ከመውጣታቸው በፊት ብዙ የምሰራቸው ነገሮች ደግሞ አሉ። ታይም ማበጀት አለብን። ጊዜ በጣም ይፈልጋል። በነገራችን ላይ ጊዜ መስጠት አለብን። እያንዳንዱ ነገር በጊዜ ካላደረከው ጊዜህን ይወስድብህና ደግሞ ጊዜ ይለሽቶናል። ከዛ አስብ እንግዲህ ያ ምንም ሳትሰራ ቀኑ እያለፈ ኧረ እኔ እኮ ጊዜ የለኝም ያንባቸው ጊዜያቶች አሉ። ያሉ አሉ ኮ ጊዜ የለኝም ያንባቸው ታይሞች አሉ። እነዚህ ሁሉ በሶሻል ሚዲያ ምክንያት የመጡ ነገሮች ናቸውና አክቲቭ መሆን ይፈልጋል። በቃ ኮንሽንሱ ክርስቲያን ኮንሽንስ መሆን አለበት። ሌላው ደግሞ ፕራዮሪታይዝ ማድረግ አለበት። ምንድን ነው ቅድሚያ መስጠት ያለብኝ? የትኛውን ነው ማስከተል ያለብኝ እ ሌላው ነገር ደግሞ ምንድነው መከተል ያለብኝ የሚለውም ነገር የምሬን ጥሩ ጥሩ ነገሮች ቶሎ ቶሎ አይመጡም። ቀስ ተብሎ ለመሰለ ታሽተው ነው የሚወጡት ኢትስ ፕሮሰስ አሁን እኛ ግን ሶሻል ሚዲያ ላይ ብዙ ጊዜ እስክሮል የምናደርጋቸው ነገሮች የማይጠቅሙን ነገሮች ይበልጣሉ። ክርስትና ውስጥ አላስፈላጊው እውቀት እንዳለ ታውቃለህ። እውቀት ሁለት የሚያስፈልጉ እውቀት አለ፣ አላስፈላጊ እውቀት አለ። እመነኝ፣ በሶሻል ሚዲያ ውስጥ ለምሳሌ ሁለት ሰዓት ብንቆይ፣ ሁለት ሰዓቱን ያጠፋንበት በአስፈላጊ እውቀት ከሆነ አልከሰር፣ በሚጠቅመን እውቀት ከሆነ ማለት ነው አሁን ሶሻል ሚዲያ